ዛሬው ውሎዬን እንግዲህ ላስጎበኛችሁ ነው። አብራችሁ ለማዋል ፈቃደኛ ከሆናችሁ በ በቃ ላይክ ሼር፣ ሰብስክራይብ ያደረጋችሁ መልካምነታችሁን ከጎኔ እንደሆናችሁ አሳዩኝ ማለት ነው። ቤተሰብ ያልሆናችሁ ቤተሰብ ሆኑን። ምክንያቱም በቤት ማዋል ግን እንዴት ይጨንቃን ብስማ መንቅልፍ የለ ምን የለ በቃ ቀን የተባለች እንቅልፍ ለደቂቃ አልተኛም። በነገራችን ላይ ድሮም አልወድም አሁንም አልተኛም። ትኩረቴን ደግሞ ስልክ ላይ ሳደርግ ደግሞ አይኔን እያመመኝ ነው። አይኔ ይሄ ታሟል፣ ነግሪያቸዋለሁ የቆየ ነው ችግሩ። ግን አሁን በጣም እያመመኝ ነው። ያው እምባ ሲበዛበት በጣም አለቀስ ነበር። አሁን ነው ጠንካራ ለወደ ጠንካራ እያልኩ የመጣሁት እንጂ በጣም አላቀስ ነበር። ይከፋኛል፣ ተስፋ ቆርጣለሁ። በቃ ተስፋ በራሴ ላይ ራሱ በጣም ነው የምቆርጠው። ግን ደግሞ ያ ጊዜ ካለፈ ይቀጥላል በሚለው በቃ ራሴን አጽናንቼ። ግን በቃ የሆነ ተስፋ ቁርጥ የምታደርጉት ነገር የለም። የሆነ ባንድ ባንድ ስቴፕ በቃ ምንም አይመስላችሁም። ገባችሁ? ምንም አይመስላችሁም። ምንም ነገር ምንም አይመስላችሁም። ነገ አዲስ ቀን ነው ብላችሁ ታይታላችሁ። ነገር ግን ከአንዴም ሁለቴ ምናምን ያ ነገር ሲከሰትባችሁ በቃ ተስፋ ቁርጥ ነው የምታደርጉት። በቃ ስሜታችሁ እዚህ ጋር የሆነ የለም፣ በቃ ተበጥሶ ሂዷል። እብን ለልጅ ያለ ፍቅር አሁን የለም በቃ ውሽመጤ ቁምጥ ብሏል። ልጅ ውሽመጤ ቁምጥ ብሏል። አሁን ተነስቻለሁ፣ ያው ኩባያ ቀጊሬ ያለሁ እየጠጣሁ ነው። አሁን እግሬ ምናምን ስቆም እንትን ይላል ማለት ነው። በቃ የሆነ አልጠነክር ብሎኛል። አሁን አንድ ወር ሞልቶኛል፣ አንድ ወር ሞልቶኛል። ነገር ግን አንድ ወር ሙሉ በቃ ተኝቼ በላሁበት እየበላሁ ነው። ያው እንቅልፍ ብቻ ነው እንጂ የማልተኛው ያው ያገኘሁትን እየበላሁ ነው። እንግዲህ ነገር ግን እግሬ እና ወገቤ ሊቀጥልልኝ አልቻለም። እኔ ራሴ ፈራሁት። እስኪ ልንቀሳቀስ። ደረጃዋ አምስት ደረጃ አላት። በዛውም ላሳያችሁ፣ ደረጃውም ማለት ነው። የኔን ደረጃ ላሳያችሁ። ደረጃ የምሰላችሁ ስራ ምኬለውም እርቀት አለው። ምናልባት ላሳያችሁ፣ ስፖርት ነው። እሷን ቀስ ብዬ እስከ ግራውንድ ድረስ ወርጄ መልሼ እመጣለሁ እና በጣም ነው የሚደብረው። የሆነ ጎንበስ ስል ወገቤ ነው ያመኛል። ምናምን ስራ ለመስራት ገና ነኝ። እግዚአብሔር ይስጥሀት እህቴ፣ ከጎን የሆነ ሰው አምታልኝ። ምንም አልጎደለብኝም። እትህና ትባላለች፣ በጸሎት አስቧት ብሎት ለመናገር በጣም ምርጥ እህት ማለት ነው። በስጋ መወለድ ቋንቋ ነው። ማርያምን ምርጥ እህት አይዞሽ እያለች ከጎኔ እየደወለች ሳደውልበት የዋለችበት ቀንና ሰዓት የለም። ራሷ እንኳን አሟት የኔ ነገር ያሳስባታል ማለት ነው። ግን ለሰው እንደዚህ በጣም ደግ ስትሆኑ ግን ምን ይሰማችኋል? እስኪ ስሜታችሁን ጻፉልኝ። አሁን ውሎዬን ላሳያችሁ ነው። አብረን ልንጠነክር ነው ማለት ነው። ዛሬ ዳዴ ማለት ልንጀምር ነው። እንድስቴፕ ዳዴ ማለት ልንጀምር ነው ምክንያቱም ቤት መዋል በጣም ከባድ ነው። እንደ ሰዎች ወልደው አዲስ አበባ ላይ ሁለት ወር ሶስት ወር እንዴት እያሉ ነው ቤት ውስጥ የሚውሉት? እኔ በተፈጥሮ እርጉዝም ሁኜ ሳላረግዝም ቤት ለደቂቃ መቀመጥ አልፈልግም። እንደው ያቸው ቁርስ፣ ምሳ ሰራለው እሷን እቀምሳለው ከባሌ ጋር በቃ እሱም ወደ መሮጥ ነው እኔ መሮጥ ነው። ቤት መዋል አይመቸኝም በጣም የሚጨንቀኝ፣ ለደቂቃ ቤት አልቀመጥም። እና ዛሬ ስትያዙ ግድ አይደለም እንግዲህ ያው ተይዤ አንድ ወሩ ዓመት የተኛው ሐመን የተቀመጥኩ ነው የመሰለኝ። በቃ አሁን እስኪ ወጣ ብዬ ራሴን እችን ደረጃ አዳች ደረሽን ልከና መጣለሁ። ምናልባት ጉልበት ቢጠናክረልኝ ምክንያቱም በዚህ ከቀጠለው በጣም ፈርችዋለሁ እና እርግጥ ህመሙ ቀላል አይደለም። ሴት ልጅ እኔም ሴት ሁኜ አልረዳም ነበር የእናትን መከራ የእናትን ስቃይ እብን ልጆች ላላቸው እናቶች ለልጃቸው ፍቅር የሚኖራችሁ በዛ ስሜት ውስጥ አልፈው ነው ማለት ትችላላችሁ። እናንተ እንደዚህ ተከፍላችሁ፣ ለሁለት ተሰባብራችሁ፣ አንድ እግራችሁ እዛ፣ አንድ እግራችሁ እዛ ሁኖ ጀርባችሁ ለሁለት ተከፍሎ በቃ የመጣው ዶክተር የሄደው ዶክተር እጁን እያገባ ማኅፀናችሁን እንደማይሆን እያደረገው መልሼ ሰሁኝ እቆማለሁ የሚል አስተሳሰብ አይኖራችሁም እና ስታልፉበት ነው ከባዱን የምታዩት ሰው እንዴት ነው አስር ልጅ እናቶቻችን ወልደው እርግጥ በእነሱ ሰዓት ጊዜው መልካም ነው እ ሀኪም ቤት አይሄዱም እናቴ ጉልጓሎ ውላ እንጨተ አረም ውላ ነው እኛን የወለደችን ግን ቤት እንደዚህ እግዚአብሔርም አልጨክንብንም ነበር በዛን ሰዓት አይጨክንባቸው ማርያም አይጨክንም እህቶችም ሲወልዱ ሰለማይ ማለት ነው ወንዱም ሴቱም አራት አምስት ጎረቤቶች ተሰብስበን ማርያም ማርያም ማርያም ነው የሚባለው። ማርያም ማርያም ይባላል። ከዛ ከተገላገለች ወንድ ልጅ ቀበቶ ምጥ ከዘገየ ራሱ ወንድ ልጅ ቀበቶ ይፈታል፣ ሴት ልጅ ደግሞ መቀነቷን ትፈታለች። እንደዛ ነው በእኛ አገር ማለት ነው እና ማርያም ማርያም ነው የሚባለው። ወንዱም ሴቱም ቆሞ ማርያም ማርያም ማርያም ማርያም ይባላል። ከዛ ከተገላገለች የማርያም ገንፎ ይባልና አንዴ ብቻ ነው ገንፎ የሚገነፋው እንጂ ሁሉ ጊዜ ለእሷም ተገንፍቶ አይሰጣትም። አንዴ ይገነፋና ሁሉም ቀምሶ ይሄዳ ማለት ነው። ከዛ ውጭ ክፍለ ሀገር ገንፎ የለም። ለእሷም ዶሮ ነው የሚታረድላት ወይም በግ ነው የሚታረድላት እና ይሄ ጠላ ኮረፌ እሱ ጭምቆ ልክ ጨምቆ በወፍራሙ ተጨምቆ እሱ በማር እየተደረገ እሱን ትጠጣለች። እየፈላ ሳይሆን ጭምቆ እንደ አዲስ ተጠምቆ ማለት ነው። በእሱ ነው የምትታረሰው፣ እና ወልደው ሲተኙ አንድ ዶሮ፣ ሙሉ ዶሮ ነው የሚታረድላቸው እና የአራስ ዶሮ ተብሎ ማንም አይነካውም። እኔ በዛን ሰዓት ቀና ነበረ። መቼ ነው እኔ ወልቼ ሙሉ ድስት ዶሮ ይዤ የምተኛው እያልኩኝ ኧረ በቀረብኝ አልኩ። ሙሉ በግም ታርዶልኝ አልመሰጠኝም። ይቅር ይቅር ያስብላል። ያው የኛ ከአረብ ሀገር መተን የምናልመው ነገር በዚህ ሰዓት ገብቼ በዚህ ሰዓት ሰርቻለሁ በዚህ ሰዓት ደግሞ እድሜን ተጠቅሜ ልውረድ ላሳድግ በሚለው ነው እንጂ አረብ ሀገርም እኮ ጥሩ ምግብ እየበላን በቃ ወረቀታችንም ቢሆን አሰርተን ለራሳችን ቤት ተከራይተንም ቢሆን በቃ መኖር ይቻላል እኮ ሰውነታችሁን ጠብቃችሁ ያማራችሁ እየለበሳችሁ ያማራችሁ እየበላችሁ ለጊዜያዊ መኖር ይችላል። ግን በቃ አርቀን በማሰብ ነው መተን። እዚህ ጋር ብዙ ብዙ ነገር እየኖርና ያለ ነው። ግን ደግሞ እንደዚህ ነገር ሲከሰት ተስፋ ነው የምትቆርጡት። ተስፋ ቁርጠት ታደርጋላችሁ። ብቻ እንግዲህ ተስፋዬ ካለመለመ መለሽ ነግራችኋለሁ። እስከዛ ግን ይነፍ ብያለው ማለት ነው። ይነፍ ብያለ። እስኪ እንግሊዝኛ ልቀላቅልባችሁ። አሁን ወደ ስፖርታችን እንደዚህ ስቀመጥ ራሱ ጀርባዬን በጣም ነው የሚያመኝ። ስተኛም ደግሞ በቃ ስልክ እንዳልይዝ አይኔን ይወጋኛል፣ እንዳልተኛ እንቅልፍ የለም። በቃ ይዘበራረቀም ማለት ነው። እና ለማንኛውም እንደዛ ነው። አብራችሁን ቆዩሽ። አሁን ላሳያችሁ ነው። ሞጣለን ነው ጋቢ የለብሽ አንተ በረንዳ ላይ ወጣሁ ዛሬ እንግዲህ፣ 30 ቀን ሊሞላኝ ነው መሰለኝ። 28 አይደለ ቋቅሚ ያለ ብቻ ወር ሊሞላኝ ነው። እና እንግዲህ መውጣት አልችልም? እንዴ መውጣት አልችልም? እስኪ ብዙዎቹ ግዴታ መቀመጥ አለብሽ 40 ቀን 80 ቀን ይላሉና እስኪ ምን ትላኛላችሁ? ጨነቀ ይጭራሽ። እናንተኮ አይመሯችሁ ሰላም ሲሆን ነው ለመተኛቱን ፈቃደኛ የምትሆኑት ማለት ነው። እና እኔ ለመተኛት በጣም ይጨንቀኛል። በቃ ግን እንደዚህ ወጣ ስልምራቱ ራሴ ሙሌም ሽው ብሎ ይታየኛል። እንደ ነፋስ ሽው ይልብኛል ማለት ነው። እና አሁን በረንደ ላይ ወጥቼ ነው። በረንደ ላይ ወጥቼ ውጭን እያየው ምናምን ውጭ እራሱ አዲስ መስሎ ነው የታየኝ። አዲስ በቃ የማላቀው ሰፈር መስሎ ነው የታየኝ ማለት ነው። ላሳያችሁ እና አሁን ላይ መውጣት ሰውነቴ እርግጥ ገና ይሰማኛል እስቲ ሹም ገና ነው እንደገና ደግሞ ሰውነቴ ወገቤ ይንቀጣቀጣል እግሬ ከታች በቃ ልክ እንክርዳድ እንደ እንደበላው ነገር አቅም ነው የሚያጣኝ በቃ አቅም አቅም ያንሰኛል በቃ ደረጃዋን ለመውረድ በቃ አመት ነው በቃ የሆነ አንድ ሁለት ፓርት ደረጃ ለመሞከር ለመውረድ ስሞክር እግሬ ይንቀጣቀጣም ማለት ነውና ብቻ ተመስገን ህይወት ይቀጥላል ሰው ልጁን ቀብሮም እናቱናቶም አባቱናቶም ህይወት ይቀጥላል እያለ ያው ህይወት እንዳዲስ ናት። እየሞቱት አይመለሱም። እኛንን የምን ሄደው ና ህይወት ይቀጥላል እያለ መምራት ነው አይደል? ሌላ ምን አማራጭ አለ? አንዳንዴ ሚዲያ ላይ የማያቸው ነገር እንደዚህ ልጅ ወልደው ጤነኛ ልጅ ሳይኖራቸው ቀርቶ አምስት ዓመት አስር ዓመት መስዋዕት እየከፈሉ ሳይ ደግሞ ፈጣሪ እኮ በቃ ለእኔን መፈተን ስላልፈለገ ነው። በቃ ጤነኛ ልጅ ካልሆነ በሆነ ሰበብ በቃ የኔ ያላለው ከሆነ እንኳን ይዞት ይደላለው ማለት ነው። አብሶም ዘንድሮ ምች ምች በጣም ነበር የፈተነኝ። እንደው በፊትም እንኳን አልነበረብኝም፣ ምች ምች አያቀኝም። ግን ዘንድሮ በቃ እንቅፋት የሆነኝ ነገር ቢኖር ምች ነው። ያው እቃ ማጠብኩ ልብስ ማጠብኩ ልብስ ማጠብኩ፣ በቃ ከዚህ በረንዳ ላይ ነው የምዋኘው። ና ስገባ ስወጣ ሽንኩርት ምሳቁላላ ምናምን ርታ ያንቺ ልጅ ምናምን ይለኛ። ሰው ግን ደግሞ ለእኔ ይሄ አንደኛ ከሰው የተገናኙ ይመስለኛ፣ በረንዳ ስለሆነ በረንዳው ይሆን ምች ያጋለጸብኝ። በፊት ግራውንድ ነበር የምኖረው ና ምች አይቶኝ አያውቅም። ምናልባት መጨረሻ ላይ ስለሆንኩ ለምች ተጋለጭ ይሆን ምናምን እላለሁ። ብቻ ያው እግዚአብሔር ያለው ነው የሚሆነው። የሁላችሁ ውጭ ለኔ ዛሬ አዲስ መስሎ ነው የሚታየ። እዚህ ጋር ልብስ ይሸጣል፣ እዚህ ጋር አለች የኔኬ፣ እንደራሷ አለች እዚህ ጋር አለ። ሰፈሩ እንደ አዲስ ነው መስሎ የታየኝ፣ ማርያምን እንደ አዲስ ማለት ነው። እናንተ ደረጃው ላያችሁት፣ ይህ ይሄ ደረጃ ነው የእኔ ማለት ነው። ደረጃው ደረጃ ይመስላችሁ? ቆይ አንድ ፓርቲ ላሳያችሁ ይሄ ነው የኔ መጨረሻ ያለሁበት፣ እንትኑ ማለት ነው ደረጃው ገና አላለቅም። ምንድን ነው የሚባለው? አርማታ ነው የሚባለው። እና ደረጃው በጣም ነው ሰው የሚያደክመው፣ ሁሉም የመጣው የሄደው ሰው ይሰላቸዋል ማለት ነው። ደረጃው ይሄ ነው። ብዙ ደረጃ ትወርጃለች ወይ ላላችሁኝ፣ አዎ ይሄ ነው። አስሬ አንደኛ ነው ቤታ፣ ተቀመጥን ስለሚደብረኝ፣ ይኸው እዚህ ይሄ ደግሞ ከመጨረሻው ወደ ሁለተኛው ፎቅ እየወረደ ነው ማለት ነው። ይሄው ይሄ ሌላ ሰው አለበት ቤቱ ገና አላለቅም። ባላለቅበት ደረጃ ላይ ነው ያለው። ይሄ ደግሞ ወደ ሶስተኛው እየወረድ ነው ማለት ነው። ይሄ ማብራት ምናምን የለውም ገና ነው። ማብራት ምናምን የለውም። ይሄው እንደምታየው ጥርሱ ፈጠጥ ያለ ነው እና አሁን ሶስተኛው ላይ ይናል ሶስተኛው እንደዚህ እየወረድን ነው ማለት ነው። እስኪ ሰውነት ብዛው ጠንክር ብዬ ነው ሽዶቼ ሰው መሆኑም በቃ ምንም ሊጠግን አልቻለም። እግሬ እንግርዳድ እንደበላ ሰው ይንቀጠቀጥብኛል። እና አሁን አንደኛው ላይ ደርሰናል። ገና ቤቱ አላለቀም። በነገራችን ላይ ገና ገና የሚሰራ ቤት እኮ ነው ያለሁት ማለት ነው። እና ደረጃው ገና ስራሜ ካልሆነም ገና በአርማታ ነው። ይሄ የግራውንዱ መጨረሻ ነው ማለት ነው። የግራውንዱ መጨረሻ ነው። የግራውንዱ መጨረሻ ነው ማለት ነው። ያው እዚህ ደርሰናል። ይሄ እንግዲህ ግራውንድ ነው። እዚህ በታች መውረድ ስለማልችል ነው። ይህ የመጨረሻው ነው ማለት ነው። እንግዲህ ስንት ደረጃ ነው? አንድ፣ ሁለት፣ ሶስት፣ አራት፣ አምስት ደረጃ ነው የምሮጡ ማለት ነው። እና ምናልባት እኔ ያው ሰው ሆናችሁ